የኤሌክትሮኒክስ ደረሰኝ አጠቃቀምና ፈቃድ አሰጣጥን በተመለከተ ደግሞ በታክስ ደረሰኝ አጠቃቀምና አስተዳደር መመሪያ መሰረት በሽያጭ መመዝገቢያ መሳሪያ መጠቀም የማይችል ታክስ ከፋይ የታክስ ባለስልጣኑን በማስፈቀድ የኤሌክትሮኒክስ ደረሰኝ መጠቀም የሚችል ሲሆን የኤሌክትሮኒክስ ደረሰኝ መጠቀም የሚፈልግ ታክስ ከፋይ በሽያጭ መመዝገቢያ መሳሪያ መጠቀም የማይችልበትን አሳማኝ ምክንያት ገልጾ ጥያቄውን ታክስ ለሚከፍልበት የታክስ ባለስልጣን በጽሑፍ ማቅረብ አለበት። ያቀረበው ጥያቄ ተቀባይነት ሲያገኝ የታክስ ባለስልጣኑ ታክስ ከፋዩን የኮምፒውተር ፕሮግራም ሶፍትዌሩን የሰራውን ሰው ስም የታክስ ከፋይ መለያ ቁጥርና ህጋዊ የንግድ ሥራ ፈቃድ እንዲያቀርብ በማድረግ ጥያቄው በቀረበ በአስር ቀናት ውስጥ ውሳኔውን በጽሑፍ መግለጽ እንደሚኖርበት ተደንግጓል። ውድና የተከበራቸው አድማጮች፣ ታክስ ከፋዩ በኤሌክትሮኒክስ ደረሰኝ ለመጠቀም ፈቃድ የሚሰጠው የሚያቀርበው ሶፍትዌር በኮምፒውተር ፕሮግራም አማካኝነት የሚታተመው ደረሰኝ ቢያንስ በታክስ ደረሰኝ አጠቃቀምና አስተዳደር መመሪያ ጋር በተያያዘው ደረሰኝ ናሙና ላይ የተመለከቱትን መረጃዎች የሚይዝ ሆኖ ሲገኝና ለታክስ መረጃ ጥቅም ላይ የሚውል መረጃ እንደማይቀየር ለማረጋገጥ እና ተከታታይ የሆነ የደረሰኝ ቁጥር ለማተም በሚያስችል አኳኋን የተዘጋጀ የኮምፒውተር ፕሮግራም መሆኑ ሲረጋገጥ ብቻ እንደሆነ ተደንግጎ ይገኛል። ከቡድና የተከበራችሁ አድማጮች አብራችሁ ቆይታ ያደረግኩት አህመድ እንድሪስ ነበርኩኝ ከኢትዮ ኔትወርክ ዩቲዩብ ቻናል። እንደምን ቆይታችኋል? ለዛሬ የተመረጠው ጉዳይ ተከታተላችሁትን የሰማችሁትን ይመስላል። ታዲያ የቀረበው ጉዳይን አስመልክቶ ሀሳብ አስተያየት ካላችሁ ከስር በኮሜንት ሴክሽን ላይ እንድታካፍሉኝ እያስታውሰው፣ በሌላ ጠቃሚ ጉዳይ ዳግም እስክንገናኝ መልካም ጊዜ ተመኘው።